እንደምትቆጥሩ ልንገራችሁ ብዬ ነው። ሰማችሁ? አሁን ዛሬ ለምሳሌ ታሪኩ አማኑኤል አምላክ ተወለደ። ሲወለድም ግዮን ወተት ሆነ፣ ጤግሮስ ማር ሆነ፣ የፌሶን ወን ጠላ ሆነ፣ የፍራጥስ ዘይት ሆነ እንላለን አሁን ስትነግሩ እንግዲህ ህፃን ወተት ይጠጣል አይጠጣም? ታውቃላችሁ? አዎ ይጠጣል። አዎ ገይወን ላሽ ገይወን፣ ዛሬ ጌታ ሲወለድ ወተት ሆነዋል አደለ? ገይወን ህፃን ወተት ጠጣ በሚል ትቆጥራላችሁ። ወይም ደግሞ ገይወን ሴትዮ ወተት ገፋች፣ ወይም ገይወን ዘላን ወተት አለበ። ወተት ሰው ያልባል ከላሙ ላይ አልቦ ይጠጣል ማለት ነው። ወተት አለበ ለሰም ይኸው፣ ሰም ህፃኑ ወተት ጠጣ ብለህ ቅኔ ትነግራለህ። ወርቅ ደግሞ ገይወን ወተት ሆነ ማለት ነው። ህፃን ገይወን ሀሌባ ልህምት ሰትየ ካልህ ህፃን ገይወን የላሞችን ወተት ጠጣ ብለህ ቅኔ ከቆጠር፣ ለሰም ህፃኑ ወተት ጠጣ፣ ለወርቅ ደግሞ ገይወን ዛሬ ወተት ሆነ ይባላል። እንደገና ደግሞ ገይወን ሰውዬ ከዚያች ከላሙ ከእንስሳው ወተት አለበ። ሰም ሰውዬው ወተት ያልባል። ወርቅ ደግሞ ገይወር ዛሬ ወተት ሆነ። እንደገና ጤግሮስ ደግሞ ማር ሆነ ተብሏል። ማር ሆነ ስትል ጤግሮስ ሰውዬ ማር ነገደ፣ ማር ይነገዳል አይደል? ታውቃላችሁ አይደል? ገባችሁ? ይሰማችሁ? የለም አዎ፣ ይሰማል። የኔታ አዎ። ጤግሮስ ማር ነገደ። ሰም ሰውየው፣ ማር ይነግዳል። ወርቅ ደግሞ ጤግሮስ ዛሬ ወንዙ ማር ሆነ ማለት ነው። እንደገና ማር ቆረጠ ይባላል። ለንቡ ላይ ማር ቆርጦ ያመጣል። ይሄ ማር በሚሆነው ነገር ማር በሚበላው ነገር፣ በዛ በምታዩት በምታዩት ሰም ወርቁ ታሪኩ የሚተረከው ነው እኛ የምንነግራችሁ ሰሙ ግን በምታዩት በምታዩት ጌታ ዛሬ ተወለደ ተወለደ ብለናል። አምላክ ሰውዬ ዛሬ ተወለደ። ምነው አምላክ ዛሬ ልደት እንጀራን በላ ሰማ። እንግዲህ አንተ ወይም ተማሪ ቤቱ ለህ ወይም ሳህን ቁርስ ትበላለህ። ቁርስ ልደትን በላ ብለ ሰም ቁርስ ይበላል። ሰውየው አንድ ተማሪ ወይም አንድ ነጋዴ ወይም አንድ ገበሬ። ወርቅ ደግሞ ዛሬ ጌታ ተወለደ እንደገና ስጋ ለበሰ ብለናል። ዛሬ ከድንግል ማርያም ላይ ጌታ ስጋ አብታም ባይለ ጸጋ አምላክ ዛሬ የበግ ስጋ በላ ለሰም ወይ የበግ ስጋ ወይ የላም ስጋ በላ እንላለን እንበላለን ለሰም ለወርቅ ደግሞ የበግ ስጋ በላ ብለ ዛሬ ጌታ በግ የተባለች በግ የተባለች እመቤታችን ስለሆነች የእመቤታችን ስጋ ለበሰ ለብሶ ተወለደ ማለት ነው እንደዚህ እንደዚህ ነው ለሰሙ እያመጣችሁ የምትነግሩ እንደገና ደግሞ ያ የማን ነው የፌሶን ደግሞ ወንዝ ነው ወይን ሆነ ተብሏል ይህን ታሪኩ ታጎኙታላችሁ የፌሶን ወይን ሆነ ጤግሮስ ማር ሆነ ዘንት የፍራጥስ ዘይት ሆነ የሚለው የፌሶን ሰውዬ ወይን ሆነ ብለ የፌሶን ሰውዬ በወይን ሰከረ በጠላ ሰከረ። ሰማያው ሰውየው ጠላ ጠጥቶ ጠጥቶ ይሰክራል። ወርቅ ደግሞ ዛሬ ወንዙ ጌታ ሲወድድ በታምራት የፌሶን ወይን ሁኗል፣ ጠላ ሁኗል። ይህንን ጠጣ በማለት አለዛ፣ ደግሞ ወይን ደግሞ ሚሸጣለ ወይን የሚባል ዘቢብ ዘቢብ ታውቃላችኋል፣ በሱቅ ሚሸጣለ። የፌሶን ነጋዴ ወይን ነገደ። ደግሞ ወይን የሚባል መጠጥም አለ አሁን በዘመናዊ መልክ የሚጠጣ በውስኪ የሚሸጠው ወይን አለ። ይህን ወይን ሸጠ ወይም ጠጣ በቃ ዛሬ ደግሞ ወይን ሆነ። ለሰም ለወርቅ በምታዩት በምታዩት ነገር በቃ እያመጣችው መንገድ ነው። አሁን ጊዮርጊስ ተቆረጠ ተብሎ እንደሆነ ጊዮርጊስ ታሪክ ዛሬ የተቆረጠ ነው። ጊዮርጊስ ይሄ ነው መቆረጡ ነው የሚያስነግር ከተባለ ጊዮርጊስ ሰውዬ ሰይፍ ታጠቀ በሰይፍ ተቆረጠ ማለት ነው። ለወርቁ ለሰሙ ሰይፍ ታጠቀ ለወርቅ ደግሞ በሰይፍ ተቆረጠ። አለዛ ደግሞ ጊዮርጊስ ሰውዬ መቆረጥ መንገድን ሄደ። መንገድ መሄድ ከሆነ ለሰም ለሰም ሰውዬ መንገድ ይሄዳል። ወርቅ ደግሞ መቆረጥን ዛሬ ጊዮርጊስ ተቆረጠ። እንደዚህ እንደዚህ በሚል መልኩ እየቆጠራችሁ ስታመጡ እኛ እያረምነ እያስረዳናችሁ፣ ጥሩ እያረጋችሁ እያስተዋላችሁ ወዲያው ትለያላችሁና፣ መቆጠሪያው በምንነግራችሁ ታሪክ በምታዩት መኪና ይሄድ ከሆነ በመኪናው መመሰል አሞራ የምታይ ከሆነ በአሞራው፣ መመሰል ጎዳና ምትሄድ ከሆነ በጎዳናው፣ እንጀራ ምትበላ ከሆነ በእንጀራው፣ ምተኛ ከሆነ በምኝታው፣ ሚሰክር ከሆነ በስካሩ፣ ሚጸልይ ከሆነ በጸሎቱ፣ በዚህ በዚህ እየመሰላችሁ ሚታይ ሚታየው በሙሉ ሰም ይባላል። ሚተረከው ደግሞ ታሪኩ ወርቅ ይባላል። እሄን እሄን ያካቀረባችሁ በአንድ ጊዜ በሳምንት ሰልጥናችሁ ነው ቁጭ ምትሉ። ግዙ ሲጠፋችሁ ከጓደኛችሁ ወይ ገሌ ይሄ ግእዝ ምንድን ነው? እስቲ ስትቆጥሩ ወይም ደግሞ ግስ ማየት ከግስ የተረፈውን ደግሞ ከለየው ጓደኛችሁ ላይ ግዙን ጠይቃችሁ መቆጠር፣ እዚያ ደግሞ ስትነግሩ ደግሞ እኛ ፈተን እናስረዳችኋለን። በዚህ በዚህ ብትቆጥሩ በጣም መልካም ጀማሮች፣ በአንድ ሳምንት ነው የምትስረጥኑ። አይዟችሁ፣ አትፍሩ፣ ልባችሁም ወልታችሁ ቆጥሩ። ነገ የሚያስነግረው ማርቆስ ነው። ሰላሳ ቀን ነው። ነገ ማርቆስ ተጎትቶ ነው የሞተው ወንጌል ሲያስተምር። እንግዲህ ማርቆስ በሁለት በሬ በሁለት በሬ ስለጎተቱት ታሪኩን ኋላ ተርከዋለሁ። ኋላ ማብራሪያውን አሁን ልስጣችሁ ብዬ ነው። ማርቆስ በበሬ ጎትተው ነው የገደሉት። ስለዚህ የሚያስነግረው ቅኔ ለጀማሮች ማርቆስ በበሬ ተጎትቶ ስለሞተ በሬ ይነግዳል። አንድ ሰው በሬ ሸጠ ወይም ደግሞ በሬ በሬ ጠመደ፣ ለሰም በሬ ጠምዶ እርሻ ሲያርስ ታያላችሁ አይደል? በሬ ጠመደ። ማርቆስ ገበሬ በሬ ጠመደ ካላችሁ በበሬ ለሰም በሬ ጠመደ፣ ወርቅ ደግሞ በበሬ ተጎትተ ማለት ነው። ማርቆስ በበሬ ሞተ ማለት ነው። ወይም ደግሞ በሬ አረደ ለሰም ማረቆስ ሀብታም በሬ አረደ ወይም ማረቆስ ባለሆቴል በሬ አረደ አርዶ በስጋ ያከፋፍላል ስጋ ይሸጣል ለሰም ለወርቅ ደግሞ ማረቆስ በበሬ ሞተ ማለት ነው ወይም ገድል ተጋደለ ገድል ሸጠ ገድል ጻፈ አንድ ሰው ገድል ይጽፋል ለሰም ገድል ጽፎ አዘጋጅቶ ለቤተ ክርስቲያን ይሸጣል። ወይም ደግሞ ለግለሰብ፣ ለተማሪ፣ ለመነኩሴ፣ ለሚያነብ ገድሉን ይሸጣል እና ዛሬ ደግሞ ማርቆስ ገድላየ ማለት ነው። ደግሞ አንድን ሰው በሬ አባሮ ይወጋዋል። ማርቆስ ሰውዬ በሬ ወጋው ከተባለ ለሰሙ ማርቆስ በበሬ ሞተ፣ በበሬ ተጎትቶ ዛሬ ሞተ ማለት ነው። በሬ ደግሞ ሌባ ከበረት ገብቶ በሬ ሰርቆ ይወስዳል። ለሰም ው ማርቆስ ሌባ በሬ ሰረቀ፣ ከሕት ከወንጌል በረት በሬ ሰረቀ። ለሰም ለሰም በሬ ሰረቀ ብለህ፣ በበሬ ዛሬ ተጎትቶ ማርቆስ ሞተ ማለት ነው። በምታዩ በምታዩት ነገር ሶር ማለት በሬ ነው። ወይም ብራይ ማለት በሬ ነው። በሬ ማረቆስ ሌባ አውጣ ሶረ ሰረቀ፣ ሶረ ሰረቀ ብራየ በሬ ሰረቀ ማረቆስ ሰራቂ ማረቆስ ስለ እና ለሰም ሰራቂ ማለት ሌባ ነው። ሌባ ነው፣ ሌባው ሰረቀ ሶረ በሬ ሰረቀ ትላለ ለሰሙ። ለወርቅ ደግሞ እንደገና ማረቆስን ዛሬ በበሬ አስጎትተው አስገደሉት ማለት ነው። ደግሞ የማርቆስን ስጋ ወፎች እየተከተሉ በልተውታል። ወፎች ደግሞ የማርቆስ ስጋን ስለበሉ አሞራዎች፣ ወፎቹ ተከትለው አብረው የተጎተተ አጨቀ ሲወድቅ በበሬ ሲጎተት ወፎች በልተውታል። ስለዚህ ወፎች የማርቆስ ከማርቆስ ዛፍ የማርቆስ ስጋ ፍሬን በሉ ከማርቆስ ጫካ ገብተው የማርቆስ ስጋ ፍሬን ሰንፍሬ የፍራፍሬ እየለቀሙ በጫካ ይበላሉ። ወርቅ ደግሞ ዛሬ ስጋውን የማርቆስን ተጠቀሙት። ወፎች ማለት ነው። አሞራዎችም ማርቆ የማርቆስ ስጋ አሁን አንዳንድ አሞራ ጫጭት ዶሮ ነጥቆ ይወስዳል። ወይም ደግሞ እንዲህ የፈለገውን ነገር አሞራው ማሽላም ይበላል፣ ድንችም ይበላል፣ እባብም ይበላል። ያንን እንግዲህ የማርቆስ እባብ ስጋን የማርቆስ ጫጭት ስጋ የማርቆስ ዶሮ የማርቆስ አካል ዶሮን በላ ትላለ አሞራውን ለሰም አሞራው ዶሮ ይወስዳል። ለወርቅ ደግሞ ዛሬ የማርቆስን ስጋ በላ ዛሬ ማለት ነው። ጨረቃም ደም ሆኗል ዛሬ ማርቆስን አካል እርቃኑን አናሳይም ብሎ ፀሐይም ጨልሟል ከዋክብትም ረግፈዋል። ደግሞ ደም በመሆኑ ደግሞ ይኸው ዛሬ ጨረቃ ሰውዬ ማርቆ ጨረቃ ሰውዬ ዛሬ ደም በመሆኑ የጨረቃ በደም አመለከ በግ ሳርዶ አንዳንድ ሰው ደም የሚቀምሳለ ወይም ደግሞ ደም የሚረጭ አለ። ጨረቃ ሰውየ ደም አመለከ ብለ፣ ዛሬ በማርቆስ ሲሞት ደም ሆነ ማለት ነው። ማርቆስ ሰውዬ የደም ብዛት ያዘው ትላለለ። ሰም ያን ጨረቃ ሰውየን የደም ብዛት ያዘው ሰም፣ የደም ግፊት ያለው አለ፣ የደም ብዛት ያለው አለ፣ የደም ብዛት ያዘው ብለ ለሰም አመጠ። ለወርቅ ደግሞ ዛሬ ጨረቃ ሰውዬ፣ ጨረቃ ማርቆስ ሲሞት ደም ሆነ ማለት ነው። ፀሐይ ደግሞ ጨለመ ብልሃል። ፀሐይ ሰውዬ በመንፈቀ ሌሊት ስርቆ ሄደ። ወይም ደግሞ ባይታዊ ፀሐይ በመንፈቀ ሌሊት ጸሎት ያዘ ካል በመንፈቀ ሌሊት ተነስቶ መነኩሴው ይጸለያል፣ ይሰግዳል፣ ይነሳ፣ ይወድቃል ወደ ፈጣሪው ጸሎቱን ለማድረስ ፈጣሪውን ለማምለክ የፈጣሪ የተቸነከረውን እያሰበ ፈጣሪ የሞተውን እያሰበ በመንፈቀ ሌሊት ይጸልያል ይሰግዳል። እና ዛሬ ደግሞ ፀሐይ ማርቆ ሲሞት ጨለማ ሆነ ማለት ነው። ከዋክብት ደግሞ ረገፉ ከመሬት ወደቁ ብሏል። ኮከብ መሬት ወደቀ ብልህ አመድ በመሆኑ ኮከብ ሰውዬ መሬት አረሰ። አዎ ከመሬት ወደቀ ሰም አንድ ሰው መሬት እርሻ ያርሳል። ወርቅ ደግሞ ዛሬ ኮከብ ከመሬት ወድቆ ተከሰከሰ ማለት ነው። ኮከብ ሴትዮ አመድ ጠረገች፣ ከምድጃ አመድ ጠረገች። ለሰም ሴቷ ከምድጃው ላይ ሴት አመዳች አመድ ይጠርጋሉ ሴቶች። ለወርቅ ደግሞ ዛሬ ከዋክብት አመድ ሆኑ፣ ረገፉ ማለት ነው። እንደገና ደግሞ ኮከብ ተሰበረ ብለ፣ ኮከብ ማድጋ ተሰበረ ሰም። ማድጋው ይሰበራል። ወርቅ ደግሞ ዛሬ ኮከብ ዶቄ ታመድ ሆነ ተሰበረ ማለት ነው። ጸበል ትቢያ ነው ጸበል ትቢያ ሆነ ብለ ኮከብ ወደ ጸበል ሄደ ኮከብ ሕማምተኛ በሽተኛ ሰም በሽተኛ ወደ ጸበል ይሄዳል። ወርቅ ደግሞ ዛሬ ኮከብ ጸበል ትቢያ ሆነ በሚል ነው የሚያስነግረው። እና ዛሬ ማርቆስ በሬ በመጎተቱ በሬ ሰረቀ በሬ አረደ በበሬ የጠመደ በበሬ ያረሰ የበሬ ስጋ በላ የበሬ ስጋን ፈለገ በሚለው ሰሙን እያመጣችሁ በምታዩ በምታዩት ነገር እንግዲህ፣ ብዙ ነው የሚታየው። አሞራ ታ ያላችሁ፣ መኪና ታ ያላችሁ፣ ወይም ደግሞ አውሬ ታ ያላችሁ፣ በዚያ ሁሉ እየመሰላችሁ። መኪና ካያችሁ ሰረገላ ይባላል። መኪናው ሰረገላ ማረቆስ ብለህ ታመጣለህ። አውሬ ካየህ ደግሞ አሮየ ማርቆስ ማርቆስ በቃ ሰም አውሬው ነው፣ ወርቅ ደግሞ ማርቆስ ነው። እንደዚህ እየተባለ ነው የሚነገረው። ጀማሮች የሆናችሁ ሰሙን እያያችሁ ሰም ሌላ ሌላው ነው ታሪኩ ወርቅ ነው። ዛሬ የምንተርከው ማርቆስን ዛሬ ተጎተተ፣ ተጋደለ፣ ተሰቃየ፣ ወንጌል አስተማረ ብለን ነው ታሪኩ የምንተርከው። ደግሞ እንደገና በዚያ ከወንጌል ጋራ ከገድል ጋራ የምትመስሉት ደግሞ የምታዩትን ነገር። አንድ ተማሪ መጽሐፍ የሚያነብ ከሆነ ማርቆስ ተማሪ መጽሐፍ ስቃይን አነበበ፣ ወይም ፊደል ፊደል ስቃይን ቆጠረ። ሰም ተማሪው ፊደል ይቆጥራል፣ መጽሐፍ ያነባል። ለወርቅ ደግሞ ማርቆስ ዛሬ ስቃይ ተሰቃየ። እንግዲህ ተማሪ ዳዊት ደገመ። ማርቆስ ተማሪ ማን ዳዊት መከራን ደገመ። ሰም ተማሪው ዳዊት ይደግማል፣ ወይም ካህኑ ዳዊት ይደግማል። ወርቅ ደግሞ ማርቆ ዛሬ መከራ ተቀበለ ማለት ነው። ወንጌል ተማረ ብለ ደግሞ ወንጌልን አስተማረ ማለት ነው። ይሄን ይሄን ቼክ አድርጋችሁ አያብዛዛችሁ በአማርኛውን አባስታችሁ ባለም የምታዩትን ነገር ሁሉ በዘመናዊ የምትጽፉትን ሁሉ ዘመናዊ ፈተና አለፈ ማረቆስ ተማሪ ጅግናው ያነበበ ማረቆስ ተማሪ ፈተና መከራን አለፈ። ለሰም ፈተና ያልፋል። ተማሪው ወደ ዩኒቨርሲቲ ያልፋል፣ ወይም ወደ 11 ወደ 12 ደህና ውጤት የመጣለት ያልፋል፣ ወይም ወደ ዩኒቨርሲቲ ከዩኒቨርሲቲም ደግሞ ወደ ሌላ ወዘተ፣ ወደ የምትፈልጉት ነገር ሌላ ሌላውን ዲግሪውን ይማራል፣ ማስተሩን ይይዛል። በቃ ወደዛ አለፈ ትላለህ ሰም ወርቅ ደግሞ ዛሬ መከራ ተቀበለ ማርቆስ። በምታዩት በዘመናዊውም በቤተ ክህነቱም በተማሪውም በነጋዴውም በገበሬውም በማንኛውም ሰው ሁሉ በአራዊቱም በሰማይ በምድሩም በዚህ ሁሉ እየመሰላችሁ እንድትቆጥሩ ነው ለጀማሮች ምነግራችሁ እየቆጠራችሁ በስነስርዓት እንድትነግሩ እንድትሰለጥኑ በዚህ ወቅት በአንድ ወር ውስጥ ሌላ እንድትደርሱ ሌላ እንድታነቡ ሌላ እንድትመራምሩ ከዚህ ጀምራችሁ እስከ መንግስተ ሰማያት ድረስ ያለውን ምስጢር እንድታውቁ፣ በደንብ በስነስርዓት ይህንን አሁን የነገርኳችሁን ማብራሪያ ሬከርድ አድርጋችሁ ይዛችሁ እንደገና ደግሞ ያልገባችሁን እኔን እየጠየቃችሁ እንድትቆጥሩ ነው የምነግራችሁ። ምሳሌ ስትመስሉ ደግሞ ው አሁን፣ መርድ ማርቆስ መርድ ማርቆስ ሶረ አብልት ሰረቀ። ተመልከቱ። ማን ነው ሰራቂ? ማርቆስ ነው፣ መርድ አይደለም። ሰራቂ ማርቆስ ሶረ አብልት ሰረቀ ሌባ ማርቆስ ሶራ ብዕልት የባለጸጎችን በሬ ሰረቀ። ሰራቂ ማርቆስ ሶራ ብዕልት ሰረቀ ሌባ። ማርቆስ የሀብታሞችን በሬ ሰረቀ። ለሰም ሌባ በሬን ሰረቀ። የሀብታም በሬ ነበረት ገብቶ፣ ለወርቅ ደግሞ ማርቆስ በበሬ ተጎተተ። ተመልከቱ። ሀራሲ ማርቆስ ሀራሲ ማርቆስ ሶረማ ሂደሩ ጸመደ ሀራሲ ማርቆስ ሶረማ ሂደሩ ጸመደ ገበሬ ማርቆስ የብየቱን በሬ ጠመደ። አኮኖ ያሀርስ ገራይተ መከራ ንወደ ያማረ የሆነ መከራ እርሻን ያርሳልና ወይም ገራይተ ወንጌል ለወደ ያማረ የሆነ ወንጌል ርሻን ያርሳልና። ማርቆስ ገበሬ የቤቱን በሬ ጠመደ። ሰም ገበሬው ማልዶ ተነስቶ ከቤቱ አውጥቶ በሬውን ወይም ከበረቱ አውጥቶ ይጠምዳል። ለሰም ጠምዶ ያርሳል ርሻው። ለወርቅ ደግሞ ዛሬ ማርቆስ በሬውን ጠመደ ብለ በበሬ ተጎተተ ማለት ነው። ነጋዲ ማርቆስ ሶረ ማሂደሩ ወሰደ አኮኑ ይሰይጥ ምስያጠ ወንጀል ከንውደ ወይም ነጋዲ ማርቆስ ሶረ አብህል ትነድሃ እዮ ነጋዲ ማርቆስ ሶረ አብህል ትነድሃ ገበ ነጋዴ ማርቆስ የባይለ ፀጎችን በሬ ነዳ። አኮኑ ይሰይጥ ከዛ ከወንጌል ምስያጠ ወንጌል ሰፉሃ የሰፋ ወንጌል ገበያ ከወንጌል ገበያ ይሸጣልና፣ የባይለ ፀጎችን በሬ ነድሃ ነዳ። ለሰም ነጋዴው ወደ ገበያ በሬውን ይነዳል። ምነው ነው ይሸጥ ሊሸጥ ይሸጣልና ለሰም በሬ ይሸጣል። እንግዲህ ነጋዴ በሬ እየሸጠ ነው የሚነግድ፣ የሚያተርፍ፣ ብዙ ወርቅ የሚያመጣ፣ የሚሰበስብ በሬ እየነገደ ነው። ለወርቅ ደግሞ ማርቆስ ዛሬ ያንን በሬ ነዳ ብለ በበሬ ሞተ፣ በበሬ ተጎተተ ማለት ነው። እንደዚህ እያላችሁ ነው የምትመስሉ። በቃ አሁን እናንተ ውስጥ ላይ ተማሪ አንድ ተማሪ ካለ መርድ ተማርቆስ ብለ ቅኔ መርድ ማርቆስ ቅኔ ተጋድሎ ቅኔ ተጋድሎ አይመረ ተማሪ ማርቆስ መጋደል ቅኔን አወቀ። ሰማችሁ፣ እያሰማችሁ እያዳመጣችሁ ቅኔ ተጋድሎን አወቀ። መርድ ማርቆስ ተማሪ መርድ ነው የሚባል መርድ ማርቆስ ቅኔ የተጋድሎ አይመረል። ሰም ተማሪው ቅኔ ያውቃል። ወርቅ ደግሞ ማርቆስ ዛሬ ገድልን ይጋደላል ማለት ነው። እንደዚህ ነው ምሳሌው። ምሳሌ ምሳሌውን እንደዚህ እያደረጋችሁ እየመሰላችሁ በቃ ያልገባችሁን ደግሞ እዚያው ውስጥ ላይ አዋቂ ካለ እሱን እየጠየቃችሁ፣ ኋላም ደግሞ በመድረክ በጉባኤ ስንገኝ እኔንም የኔታ ይሄ አልገባንም ይሄ እንዴት ነው ብላችሁ አትፍሩ። እየጠየቃችሁ ነው መቀጠል ያለባችሁ። ቶሎ ሰው እንድትሆኑ፣ ታላቅ ሰው እንድትሆኑ፣ እንድትራቀቁ፣ ምስጢር እንድትመረምሩ፣ የነቢያትን፣ የሐዋርያትን፣ የጻድቃንን፣ የሰማይታትን ታሪክ እንድታውቁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሞቱን ስቅለቱን፣ ትንሳኤውን፣ መቃብሩን፣ እርገቱን ዳግመኛ መጻቱን፣ ይህን ሁሉ እንድትመረምሩ፣ በስነ ስርዓት መጻሕፍትን እየመረመራችሁ እንድታነቡ የምትደግሙትን ውዳሴ የማርያምም ሆነ ዳዊት እየፈታችሁ ምስጢሩ እንድታውቁ። ይሄ ቅኔ ነው። ቅኔ ነው መቀጠል ያለባችሁ። ግሱን ደግሞ ማጥናት በላ በላ ኮረ ሄደ ቀደሰ አመሰገነ፣ ሰብሐ አመሰገነ፣ ወደሰ አመሰገነ፣ ቀደሰ አመሰገነ፣ ቀደሰ ቀደሰ፣ ተሴሰ በላ፣ ተደረ ተመገበ፣ ነበረ ተቀመጠ፣ ገብረ ሰራ፣ ሎሃ ጻፈ፣ ለቅሀ በደረ ማይመሃ ፈረሰ፣ ለስሃ አልጫ ሆነ። አልጫ ምጫ እንጂ ትላላችኋል ገብታችሁ በዚያ እንደዚህ እያላችሁ ነበረ ተቀመጠ በሚለው ደግሞ ነበር ተቀመጥ እያላችሁ ግእዝ ሁሉ እንድትናገሩ በግሱም እየሄዳችሁ ግስ መጽሐፍ ይዛችሁ መጽሐፍ ማንበብ ግሱን ማንበብ የግሱን ግዙን ማወቅ እንዳለባችሁ ነው። ይህን ምነግራችሁ እየገለጹ ና እንድታውቁት ልጆች፣ በደንብ አርጋችሁ ተመራመሩ፣ በደንብ አርጋችሁ ቀጥሉ። ሴቶችም ሆነ ወንዶች ያላችሁ ሁሉ በደንብ ማወቅ ነው ያለባችሁ። የሴት የቅኔ መምህር እኮ ማገላነሽ ኢትዮጵያን ዓለምን ነበረ ስታስተምር የነበረች። ምክንያቱም የቅኔ መመርናት በደንብ ቅኔ ስለተማረች ቅኔ ስለተመራመረች ሴት እንዳይልም አይልም። ትምህርት ሁሉንም ነው ሁሉም ይማረዋል። የግእዝ ቋንቋ ማንም ይፈልገዋል። ዛሬ ዓለም እየፈለገው ነው ያለ። ዓለም ዓለም ድሮ ቀድሞ ኢትዮጵያ ብቻ ነበረ። ዛሬ ግን ዓለም አጠቃላይ የግእዝ ቋንቋ እየተፈለገ ነው ያለ። ምክንያቱም የግእዝ ቋንቋ ነው ከእግዚአብሔር የሚያደርሰው አምልኮተ እግዚአብሔርንም የሚያስይዘው እግዚአብሔርንም የሚያሳውቅ እመቤታችንንም የሚያሳውቅ ጻድቃን፣ ሰማዕታት፣ ሐዋርያት ነቢያትንም የሚያሳውቅ መላእክትንም የሚያሳውቅ እግዚአብሔር ከወዴት እንዳለ፣ እኛ ማን እንደፈጠረን፣ አራዊትን ማን እንደፈጠረ እግዚአብሔር ባለሙሉ ነው ያለ ወይስ ብቻውን ነው ያለ ባለም ሙሉ መኖሩን መሆኑን ሁሉ የምታውቁ ግእዝ ቋንቋ ስታውቁ ነው። ግእዝ ያላወቀ በጨለማ ነው የሚጓዘው፤ የጨለማ ጉዞ ማለት ነው። በጨለማ የሚጓዝ ሰው ከዋሻ ይወድቃል፣ ከደንጋይ ይወድቃል፣ ከገደል ይገባል፣ ጋሬጣ ይወጋዋል፣ ሾህ ይወጋዋል። አይ ምክንያቱም ፀሐይ የለም። በፀሐይ ሲጓዝ ግን ይህ ሁሉ አያገኘውም። ቅኔ ፀሐይ ነው። ግእዝ ፀሐይ ነው። ጨለማ ድንቁርና ነው። እና ይህንን ጨለማ ደንቁርና እንድታስወግዱ የግእዝ ቋንቋ በደንብ አርጋችሁ ማወቅ እንዳለባችሁ ነው።